ሰላም ሰላም፣ እንዴት አላችሁ? ይኸው ተመልሰን መጠናል ሰው በባለፈው ቪዲዮ ላይ ስለ ማክሮ ኒውትሪየንትስ ነበር ያወራነው። ማክሮ ኒውትሪየንትስ ጎላጎላ ያሉ ሶስቱ ማለት ነው ካርቦሃይድሬት፣ ፕሮቲን እና ፋትስ ማለት ነው። ስለ እነሱ እንግዲህ በመጠኑ ነካክተናል። ዛሬ ደግሞ ስለ ማይክሮ ኒውትሪየንትስ ነው የምናወራው። ማይክሮ ኒውትሪየንትስ ሁለት ናቸው፣ እነሱም ሚኒራልስ እና ቫይታሚንስ ናቸው ቫይታሚንስ ኤን ሚኒራልስ። ስለዚህ እነሱም በሁለት የተከፈሉ ናቸው ማለት ነው። ማይክሮ የተባለበት ምክንያት ሰውነታችን የሚፈልገው በመጠኑ ነው ማለት ነው እንደ ሌሎቹ በብዛት እንደ ሁለት ሶስቱ እንደጠቀስናቸው፣ አሁን በብዛት ሰውነታችን የሚያስፈልገው ሳይሆን በመጠኑ ስለሆነ ነው ማይክሮ የተባሉት። ስለዚህ ማይክሮኒውትሪየንቶቹ ቫይታሚንስ እና ሚኔራልስ ናቸው ማለት ነው። ለማስታወስ ያህል እንደገና ማክሮኒውትሪየንቶቹ ማክሮኒውትሪየንትስ በቃ ቤዚክ ነገሮች ናቸው። ለኤነርጂ ለሰውነታችን የሚያስፈልገው ነገር በሙሉ ለኤነርጂ የሚያስፈልጉት ማክሮኒውትሪየንቶች ናቸው። እንደዚሁም ለሰውነት ለሴል ስትራክቸር ለሜንተናንስ፣ እንደዚህ ሁሉ በቃ ዋናውን ስራ የሚሰሩት እነኝህ ማክሮኒውትሪየንቶች ናቸው ማለት ነው። የማይክሮኒውትሪየንቶቹ ስራ እገዛ ነው፣ ሳፖርት ነው የሚያደርጉት። እንደገና ደግሞ ማፋጠን ነገር፣ ካታሊስቶች ናቸው ማለት ነው። እና የሳፖርት ስራ ነው የሚሰሩ ማለት ነው። እነኝህ ማክሮኒውትሪየንቶቹ የሚሰሩትን የሚሰጡትን ጥቅም ከሴሎች ጋር ከሚያስፈልገው ሁኔታ ጋራ እነሱ የእገዛ ስራ የሚያደርጉት ማለት ነው። ቫይታሚንስ፣ የሚኒራልስ እነሱ ደግሞ እንደገና በሁለት ይከፈላሉ። እሱም በሰውነታችን ውስጥ በሚንቀሳቀሱበት ጊዜ ሲዋሃዱ እንዴት ነው የሚዋሃዱት የሚለውን ብቻ የሚያሳይ ነው። ስለዚህ በፋት ሶሉብልስ እና ፋት ሶሉብልስ በቅባት የሚሟሙ እንበላቸው ማለት ነው የሚሟሙ ነገሮች ማለት ነው። እንደገና ሁለተኛው ግሩፕ ደግሞ ዋተር ሶሉብል በውሃ በውሃ ሟምተው በሰነታችን ውስጥ በቀላሉ የሚቀላቀሉ ማለት ነው። እዚህ ጋር መናገር ፈልገው ዋተር ሶሉብልስ በቀላሉ ሰነታችን ውስጥ ስቶር አይደረጉም፣ አይጠራቀሙም። ስለዚህ ዴይሊ ማግኘት አለብን ማለት ነው። የፋት ሶሉብልስ ግን የመጠራቀምና የመቀመጥ ከፋት ጋር አታች አድርገው ፋት ሶሉብል ስለሆኑ ከፋታቸውን ጋገብተው የመጠራቀም እድል አላቸው። ስለዚህ እነሱ ፋት ሶሉብሎቹ የግድ ዴሌ ባይወሰዱም ችግር የለውም ማለት ነው። ግን ዩ ኖ ላይክ ማልቲቫይታም ምናምን ሲወሰድ ግን ፋት ሶሉብ እና ዋተር ሶሉብል ለይተው አይሰጡም። ስለዚህ ስንወስደው አንድ ላይ ነው የምንወስደው ማለት ነው። ሌላው አማራጭ ግን እኔም ራሴ የማደርገው ለምሳሌ ዋተር ሶሉብሎቹ ብዙ ጊዜ ስለማይጠራቀሙ ከሽንት ከና እንደዚሁ ከላብ እና እንዲሁም ከስጋራ ጋር አብረው ስለሚወጡ በተቻለ መጠን ወይ ሁለት ጊዜ መውሰድ፣ በቀን ሁለት ጊዜ። ያ ማለት ለምሳሌ ያን ሁለት ታብሌት የሚወሰድ ከሆነውን ሳፕሊመንት፣ በነገራችን ላይ ስለ ሳፕሊመንት ለማውራት አይደለም ግን እንዲው ከወሰድን በቀን ሁለት ጊዜ አንደኛውን ጠዋት ሌላኛው ደግሞ ማታ ቢደረግ። ስለዚህ ኦል 24 አወርስ የዋተር ሶሉብል ቫይታሚንስ በአካላችን በሰውነታችን ውስጥ አሉ ማለት ነው። እና ለሰውነታችን ለሚያስፈልገው የሜታቦሊዝም ስራ የሜታቦሊዝም ስራ ካታሊስት በመሆን ሳፖርት በመሆን የበለጠ ቀኑ ሙሉ እንዲያገለግለን ያደርጋሉ ማለት ነው። ፋት ሶሉብል የሚባሉት ቫይታሚኖች እነማን ናቸው? ሁለት አክሮኒም ይሄ በቀላሉ ማጠራራላል። ሁለት አክሮኒሞች አሉኝ። አንደኛው አዴክ ነው። እንግዲህ አዴክ ያው ቃሉ ትርጉም የለውም፣ ግን ለመጥራት ከኮንሰናንት ደንባውል አንድ ላይ ሆኑ ለመጥራት ቀላል ስለሆነ ብቻ እሱን እጠቀማለሁ። አዴክ እና ከኤ ሲጀምር ማለት ነው ኤ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ እነዚህ ፋት ሶሉብል ይባላሉ ማለት ነው። በቅባት ከቅባት ጋር የሚዋሃዱ የሚሟሙ ነገሮች እንግዲህ። ኤግዛክትሊ ትክክለኛ ትርጉሙን በአማርኛ አይዱ ነው ግን ፋት ሶሉብል ይባላሉ ማለት ነው። ሌላ አክሮን ብዙ ጊዜ የሚጠቀመው ደግሞ ዴካ ዲኢ ኬ ከዛ ኤን ወደ መጨረሻ ስናመጣው አይ ሆናል ማለት ነው። ዴካ ዴካ፣ ወይም ደግሞ አዴክ በሚል ማስታወስ ትችላላችሁ ማለት ነው። እነኚህ ፋት ሶሉብል ናቸው ማለት ነው። ሁለተኛው ደግሞ የዋተር ሶሉብል ነው ብያቸዋለሁ። ዋተር ሶሉብል ቫይታሚንስ ሁለት ናቸው። እነኚህ ብዙም መቸገር ያስፈልግን ለማስታወስ በቅደም ተከተል ያሉት ቫይታሚን ቢ እና ቫይታሚን ሲ ናቸው። ቢ ኤንድ ሲ እነሱ ዋተር ሶሉብልስ ይባላሉ ማለት ነው። የሚዋሃዱት የሚሟሙት፣ በብዛት በውሃ ስለሆነ ቅድም እንዳልኳቸው በቀላሉ ከወጣ ናቸው፣ ይሟሟሉ፣ ሰውነታችን ውስጥ ጥቅም ያገለግላሉ። ከዛ በኋላ እንደዚሁ ብስቶር ስለማይደረጉ ብዙ ጊዜ ስለማይቆዩ፣ ቶሎም በሽንትም ምንድነው በላብም በሰገራም ስለሚወጡ እነሱ ቢቻል ቶልቶሎ ሪፕሌስ ቢደረጉ ቶልቶሎ ሁለትም ሶስት የሚሆኑ ቀርቶ፣ ግን አንዴም ቢሆን በየቀኑ ነው ግን መወሰድ ያለባቸው ናቸው ናቸው ማለት ነው። ግን ሲ ቫይታሚን ሲ አንድ ነው፣ ቢዎች ግን ብዙ ናቸው። ታውቃላችሁ በጣም ብዙ ናቸው። ከቫይታሚን ቢዋን አለ። የቫይታሚን ቢዋን ስሙ ደግሞ የቲያሚን ነው። እንደገና እኔን ማስታወስም የለባችሁም። እኔም ራሴ በደንብ ስማቸውን በደንብ አላስታወስም እና work hard you know you don't need really to work hard to remember this ማለት ነው ግን ቢዎች ቫይታሚን ቢ እንዳለ በጠቃላይ የቫይታሚን ቢ ስራው ደግሞ አንድ አይነት ነው። ስለሱ መካስታወሳችሁ በቂ ነው። ግን ቫይታሚን ቢ ዋን አለ። ቫይታሚን ቢ ቱ፣ ቢ ስሪ፣ ቢ ፋይቭ፣ ቢ ሲክስ ደን ቢ ሰቨን፣ ቢ ናይን ን ቢ12 ናቸው። ስለዚህ ብትቆጥሯቸው ወደ ዘጠኝ መሰሉኝ። የቫይታሚን ቢ ዘሮች ግን ብዙ ጊዜ ሲወሰዱም አሁን ለምሳሌ ቢ ኮምፕሌክስ ተብሎ ሲወሰድ እነኚህ ሁሉ አንድ ላይ የያዘ ቢ እንደ ቢ ኮምፕሌክስ አድርገው የያዘ ማለት ነው። ስለዚህ ቢ እና ሲ ዋተር ሶሉቢሎች ናቸው ማለት ነው። ከእነዚህ ቫይታሚኖች ውስጥ አሁን ሜጀር ሜጀሮችን ለመናገር ቫይታሚን ኤ፣ ይሄ ካሮቲን ቫይታሚን ነው። ከካሮቲን እናገኘዋለን ብለን የምናስበው በነገራችን ላይ ከካሮት ብቻ አይደለም እንጂ ኦሬንጅ ካሮት የመሰለ ከለር ያላቸው ፍራፍሬዎች ወይም አትክልቶች እንደዚሁ ቫይታሚን ኤ እናገኛለን። የቫይታሚን ኤ ጥቅም ዋና ዋናዎችን ለመናገር ሰው ሬቲኖል የሚባለው ነው ሰው ቫይታሚን ኤ ቪዥን ለኢሚኒቲ ለቪዥን፣ ለአይን ለማየት እንደገና ለኢሚኒቲ የሚጠቅም ቫይታሚን ነው። እንደገና ደግሞ ለስኪን ለስኪንም እንደዚሁ የሚያገለግል ጥቅም ነው። ለዚህ ነው ለምሳሌ በብዛት ይሄ ስኪን ኬር ላይ አይታችሁ ከሆነ ሬቲኖል ከኮላጅን ጋር በመሆን ቆዳችን እንዳይሳሳ የሚያደርግ ኤለመንት ስለሆነ ሬቲኖል ብቻውንም ከሌሎች ጋር ተቀላቅሎ የሚሸጠው ለዚህ ነው ማለት ነው። ስለዚህ ቫይታሚን ነው ሬቲኖል ሲባል ቫይታሚን ኤ ነው ማለት ነው፣ በዚህ ክል የምታገኙት። ስለዚህ ከነዚህ ውስጥ አንደኛው የመጀመሪያ ምንድነው እንግዲህ ቫይታሚን ኤ ነው ማለት ነው። ቫይታሚን ኤ ደግሞ ምን ብለናል? ፋት ሶልዩብል ቫይታሚን ነው ብለናል ማለት ነው። ከዛ በኋላ ሁለት እንደገና መጥቀስ የምፈልገው ደግሞ ቫይታሚን ሲን እና ኢን ነው። አንድ ላይ የማረጋቸው በእርግጥ የተለያዩ ግሩፖች ናቸው፣ ሲዝ ዋተር ሶልዩብል ግን ኢ ደግሞ ፋት ሶልዩብል ነው ግን ሁለቱ ደግሞ አንታይ ኦክሲዳንት ናቸው፣ የታወቁ አንታይ ኦክሲዳንት ናቸው ማለት ነው። ያ ኦክሲዴሽን ላይ የሚመጣውን በሰውነታችን ውስጥ የሚደረገውን የዝገት ነገር እና በሱ ምክንያት ኦክሲዴሽን ሲፈጠር የሚከላከሉን ሁለቱ ቫይታሚን ሲና ቫይታሚን ኢ ናቸው ማለት ነው። ከቫይታሚኖች ውስጥ በመቀጠል ቫይታሚን ዲ ነው። በጣም የታወቀው እንግዲህ አጥንትና ለጥርስ እንደዚህ ግንባታ የሚያገለግል ኤሌመንት ነው። ቫይታሚን ዲ ናቹራሊ ይሰራል። ከቆዳችን በሰውነታችን ከፀሐይ ሲያገኝ ይሰራል ግን በአሁኑ ጊዜ ያው በጣም ወደ ቤት መዋል እንደገና ደግሞ ጃንጥላ ይዞ መሄድ ቆዳችን ጋር ምንም ሰን እንዳይደርስ በመደረግ እንደገና ሰንስክሪን በመጠቀም ሰን ከፀሐይ ላይ አብዞ ብዘ የሚያደርገውን የቫይታሚን ዲ እንዲሰራ የሚያደርገውን የጨረር ባለማግኘታችን እንግዲህ ብዙ ጊዜ እጥረት ይደረጋል ማለት ነው። እጥረት ይገኛል። እጥረት ይመጣል። እንግዲህ መፍትሄው በተቻለ መጠን የፀሐይ ጨረር እንዲያገኘን ሴፍ የሆነ ፀሐይ ጨረር አለ። ጠዋት አካባቢ ወደ ዘጠኝ ሶስት ሰዓት አካባቢ ያለ የፀሐይ ጨረር እሱን ብዙ ጊዜ ለአንድ አስራ አምስት ደቂቃ ኤክስፖዝ አድርጎ ራስን፣ ለምሳሌ ዞሮ የጀርባን ማስመታት ሊሆን ይችላል። እንደዚህ ቢሆን ቫይታሚን ዲ በቂ ማግኘት ይቻላል ማለት ነው። ግን አብዛኛው ሰው ከመንገድ ላይ አንዱ ተወስዶ ላቦራቶሪ ቢሞከር ቼክ ቢደረግ የቫይታሚን ዲ እጥረት የመኖሩ እድሉ በጣም ከፍ ያለ ነው። በብዛት በቃ የታወቀ ነገር ነው እና ቫይታሚን ዲ ግን በጣም ክሩሻል ክሩሻል የሆነ አንዱ ክሩሻል የሆነ ፋት ሶሉብል ቫይታሚን ነው ማለት ነው። እንዲ ታስታውሱ ነው። የሚቀጥለው እንግዲህ በጣም ጠቃሚ የሆነው የቫይታሚን ቢ ዘሮች ናቸው። በሙሉ ቆንጆ አሪፍ ናቸው፣ በጣም ጠቃሚ ናቸው እና የሚያስፈልግ ክሩሻል ናቸው ማለት ነው ዚህ በነ ኤነርጂ ሜታቦሊዝም ጋ ወይም ደግሞ እዚህ በዲኤንኤ ሲንተሲስ እንደዚሁ በጣም አስፈላጊው ቫይታሚን ቫይታሚን ቢ ዘሮች ናቸው። ቫይታሚን ቢ ሰብኑ ደግሞ ይሄ ባዮቲን የምንለው በተለይ ለፀጉር በጣም ጠቃሚ ነገር በመሆኑ ባዮቲንም እንደዚሁ ለምሳሌ በሻምፑ መንገድ ይመጣል። ወይም ደግሞ ባዮቲን በፈሳሽ በቅባት መንገድ ሊመጣ ይችላል ወይም በዘይት መንገድ ሊመጣ ይችላል ማለት ነው። ለምክንያት እሱም ለፀጉር እድገት እና መፋፋት በጣም ወሳኝ በመሆኑ መረሱ ቢ ሰቨን ነው፣ ባዮቲን ይባላል። ሰው ሌላኛው የቫይታሚን ቢ ዘር ቢናይን የሚባለው ነው፣ የፎሌት የሚባለው ፎሌት። ፎሌቱ ይሰዱ ከተባለ ቢናይን ወሰዱ ማመላታቸው ነው። በተለይ ነፍሰ ጡሮች እሱ ደግሞ ለጽንሱ ዲኤንኤ ሲንቴስ ማለት የዲኤንኤ መመስረት በጣም ቁልፍ በመሆኑ እሱ አሁን በተለይ በእርግዝና ጊዜ አስፈላጊ ኤሌመንት ወይም ቫይታሚን ነው ማለት ነው። ግን አሁን ሚኒራል ስምላቸው ደግሞ ሁለተኛው የማይክሮ ኒትሬንት አይነት ሚኒራል የሚባሉት እነሱ ያው ከመሬት ከአፈር ውስጥ የሚገኙ ነገሮች ናቸው እና እነሱ ሚኒራሎቹ ኢንኦርጋኒክ የሆኑ ኤሌመንቶች ናቸው ማለት ነው። ስለዚህ እንደ ካልሲየም፣ ማግኒዥየም፣ አይረን የመሳሰሉ ነገሮች ሴሌኒየም፣ እንደዚህ የመሳሰሉ ነገሮች በሙሉ ሚኔራሎች ናቸው ማለት ነው። ስለዚህ እነሱም እንደዚሁ የማገዝ ስራ ነው የሚያገለግሉት በሴላችን ፋንክሽን ውስጥ የማገዝ ስራ እነሱ የሚያደርጉት ማለት ነው። ከነኚህ ከሚነራሎቹ ውስጥ በጣም ሳልናገርና የማልፈው ካልሲየም እና ማግኒዥየም ናቸው። እነሱ በጣም ቁልፍ ኤሌመንቶች ናቸው እና የጥረትም በተለይ የእድሜ እየጨመረ ሲሄድ የአጥንት መሳሳት ምናምን እየሄደ ሲመጣ አስፈላጊ የሆነው ኤሌመንት ካልሲየም ነው ማለት ነው። ግን አሁን ካልሲየም ደግሞ ከዲ ጋራ ነው እንግዲህ አጥንት አብዞርብ እንዲያደርገው ካልሲየምን የሚያግዘው ኤሌመንቱ ደግሞ ቫይታሚን ዲ ነው። ይሄ ፋት ሶሉብል ያልኳቸው ቫይታሚን ቫይታሚን ዲ ነው ማለት ነው። ስለዚህ ሁለቱ ዩዥውሊ አብረውም ይወሰዳሉ በሳፕሊመንት መንገድ ራሱ ግን ነው ከምግብም ቢሆን እንደዚሁ ካልሲየም ይገኛል። ወተር፣ እንደዚህ የመሳሰሉ ነገሮችም ይገኛል ማለት ነው። ስለዚህ ካልሲየም አንድ ቁልፍ ሚነራል ነው። ከእንደዚሁ ተጨማሪ ደግሞ ማግኒዥየም፣ ማግኒዥየም እንደዚሁ ቁልፍ ሚነራል ነው ማለት ነው። ቁልፍ ሚነራል ነው። በእርግጥ እሱ ብቻ አይደለም እንግዲህ አይረንም ታውቃላችሁ የሬድ ብሌድ ሴልስ ነው እንዲመሰረቱ። ሬድ ብሌድ ሴልስ ደግሞ በሰውነታችን ውስጥ ኦክሲጅን ተሸክሞ የሚዞሩ ናቸው። ስለዚህ አይረንም እንደዚሁ ብረት ሲባል እንግዲህ በአማርኛ እንደ እንዲህ ብረት ሰውነታችን ውስጥ ምን ልንኖር እንችላለን። እንግዲህ የአይረን ብረት ነው። እሱም እንደዚሁ ቁልፍ ስራ የሚሰራልን ሰውነታችን ውስጥ ሂሞግሎቢን ይዞ የሚዞር አይረንን የሚሰራ ኤፊድ በኬሚካል ኤሌመንቱ ስሙ ሲምቦሉ ኤፊ የሚባለው እሱም እንደዚህ ቁልፍ ስራ ይሰራሉ ማለት ነው። ስለዚህ አይ ቲንክ ይሄ ሆኖ የምላችሁ በምንነታቸው እንደው በሚሰሩት ስራ ምናምን ነገር ይሄው ነው። በጣም ብዙም የተንዛዛ ነገር ላደረገው አልፈለግኩም። ግን እዚህ ጋር ብዙ ጊዜ ጥያቄ የሚጠየቁትን ነገሮች ለአንሳ። ምንድነው የሚባለው ሳፕሊመንት ያስፈልጉናል ወይ እነኝህ ማይክሮኒውትሬንቶችን ሳፕሊመንት መውሰድ አለብን ወይ ብሎ ሰው በብዛት በብዛ ይጠይቃል። እኔ የምለው ሁሌ ምንድን ነው ኢዲፔንድስ። በእርግጥ በሙሉ ናቹራል ምግቦችን በበቂ ሁኔታ የተለያዩ ምግቦችን ቀላቅለህ ወይም ቀላቅለሽ የምትበይ ከሆነ ላያስፈልግ ይችላል። የፀሐይ ብርሃን የምታገኝ ከሆነ እንደዚህ አይነት ነገር አይደለም፣ በቃ እነኚህ ኤሌመንቶች የሚገኙበትን ሶርስ በበቂ ሁኔታ አሟላለሁ ብለሽ የምታስቢ ከሆነ ፕሮባብሊ ላያስፈልግ ይችላል። ሬኮመንድ የሚደረገው መጀመሪያውኑ ሳፕሊመንት በኬሚካል መንገድ ተነጥረው የመጡትን ሳፕሊመንት ከመውሰድ የሚመከረው ከናቹራል ሶርስ የምናገኘው ነገር ነው የሚመከረው ግን ጥረት ካለ ደግሞ ምንም ማድረግ አይቻልም ስለዚህ መውሰዱ አስፈላጊ ነው ማለት ነው ግን እንግዲህ ጥራት ደግሞ ወስዶ ይወስነዋል ከየትኛውን ቫይታሚን ማነው ያመረተው ትራክ ሬኮርዱ እንደ ከዚህ በፊት ሲሸጥ ምን አይነት ትራክ ሬኮርድ አለው? እንደገና ደግሞስ ደግሞ ይሄ ካውንተርፊት ነው ወይ? ካውንተርፊት ተደርጎም ራሱ ሊሰራም ይችላል። ስለዚህ ጥራቱን ነው ወሳኙ እንጂ ጥራቱ በጥራታቸው በጥራት ቫይታሚን ያለው ጥራት ያለው ቫይታሚን የሚያመርቱ ካምፓኒዎች ትራክ ሬኮርዳቸው የታወቁ በዓለም ላይ አሉ። እነሱ እነሱ ከሚያመርቱት ቢወሰድ ደግሞ ምንም ችግር የለውም ማለት ነው። ሌላ ደግሞ እንዳያቸውት ሚኒራሉም ቫይታሚኑም በጣም ብዙ ነው፣ ቁጥራቸው ብዙ ነው። እነኚህ ሁሉ እንዴት ነው የምንወስደው? ነው እና ሰው ብዙ ጊዜ ይጠይቀኛል የትኛውም ቫይታሚን ሊውሰድ እንደዚህ ነገር አንደኛ ነገር ተመርምሮ መታየትና የጎደለ ነገር ምን አለ መጀመሪያ እንደው ከመውሰድ በፊት ማለት ነው። ምክንያቱም ብዙም ጉዳት አያመጡም ብንወስዳቸውም፣ ግን አንዳንዴ ስጥ ዌስት ኦፍ ማኒ ነው የሚሆነው። ምክንያቱም ማያስፈልገን ከሆነ ተመልሶ በሽንት እና እንደዚህ በዌስት ሁኔታ ስለሚወጣ ገንዘብ ማባከንም ነው የሚሆነው ማለት ነው። እና አላስፈላጊን ከሆነ መውሰድ አያስፈልግም። ስለዚህ አንዴ ቤዚክ የሆነ የደም ምርመራ ተደርጎ የትኛው ጥረት አለ የትኛው እንዲ ከፍ ዝቅ ያላለ የሚለውን ካወቁ በኋላ መወሰን ይቻላል። እኔ ግን ብዙ ጊዜ ሪከመንድ ማድረገው አንድ ሰው መጀመሪያውኑ መልቲ መልቲቫይታሚን ይውሰድ። ሁሉንም የያዘ መልቲቫይታሚን ማለት በብዛት ቫይታሚኖችን እና ሚኔራሎችን የያዘ ማለት ነው እና እሱ ደግሞ እዛ ላይ ከጀርባ ሊስቱ ላይ ስታዩ ምን እንዳለው በሙሉ እንዳለው ወይ ደግሞ የጎደለው ፐርሰንቴጅ ነው የሚቀመጠው። ከመቶ ፐርሰንት ነው የሚወሰነው። ስለዚህ መቶ ፐርሰንት የያዘ ይችላል፣ ከመቶ ፐርሰንት የያዘም ይችላል። ግን በጣም ፐርሰንቴጁ ዝቅ ያለ ኤሌመንት ከሆነ እዛ መልቲ ቫይታሚን ላይ ደን እነሱን እንደ ብቻቸው ሳፕሊመንት መውሰድ ይቻላል። ለምሳሌ አሁን ብዙ ጊዜ ቫይታሚንና ይሄ ሳፕሊመንት የሚያመርቱ ሰዎች መልቲ ቫይታሚን ሲያመርቱ እጥረት ብዙ ጊዜ የሚታየው ማግኒዥየም ነው። ማግኒዥየም ብዙ ጊዜ እጥረት አለ፣ በ20 ፐርሰንት ምናምን ብቻ ሊሆን ይችላል። ማግኒዥየም ደግሞ በጣም ኪ የሆነ አይደነ ቅድም ሜንሽን ላረቡ አልፌ ከሆነ ማግኒዥየም እንደዚሁ በጣም ኪ የሆነ ኤሌመንት ነው። ስለዚህ ማግኒዥየምን እጥረት ስለሚኖር መልቲ ቫይታሚን የወሰደ ሰውም ራሱ ስለዚህ ማግኒዥየም እንደ ተጨማሪ ይወሰዳል ማለት ነው አይለዛ እያንዳንዱ ቫይታሚን ኤ ብቻው፣ ቫይታሚን ኢ ብቻው፣ ሲ ብቻው፣ ቢ እንደዚህ ነገር እየተባለ መውሰዱ ያስቸግራል። አንድ መልቲ ቫይታሚን የሚወስድ ሰው በቃ ቤዝ ላይኑን ከፈር ያደርጋል ማለት ነው እና የመጥራት የማምጣቱን ችግር የቫይታሚን የጥራት ችግሩን ይፈታል መልቲ ቫይታሚን በመውሰዱ። ከዛ በኋላ ተጨማሪ የሚያስፈልጉ ግን ምንድነው? ማግኒዥየም እና ምናልባት እዛ ላይ እንደገና መልቲቫይታሚን ላይ ያለው አንዳንድ የቫይታሚን ዲ መጠኑ ከፍ ዝቅም ይላል። ስለዚህ የሚወሰደው መልቲቫይታሚን የዲ የቫይታሚን ዲ አማውንቱ ዝቅ ያለ ከሆነ ደግሞ ቫይታሚን ዲም እንደዚሁ ቢወሰድ ጥሩ ነው ማለት ነው። ስለዚህ አሁን ለምሳሌ ከሳፕሊመንት አንጻር ማለት ነው እኔ ራሴ የማረገውን መልቲቫይታሚን ወስዳለሁ። ከዛ በኋላ ዲ በቂ ቫይታሚን ዲ በቂ ስለማገኝ በዛ መልቲቫይታሚን ውስጥ ወስደው ማለት ነው። ቫይታሚን እንዲያል ወስድም ግን ማግኒዥም ወስዳለሁ ማግኒዥም ወስዳለሁኝ። ዘን ይሄ ከሚያስፈልጉ ብዬ ከማስባቸው ነገሮች አልጠቀስነውም እንጂ አሁን ይሄ ኦሜጋ ስሪ የሚባሉት ደግሞ ከፊሽ ኦይል ነው የሚገኘው በብዛት ስለዚህ ፊሽ ኦይል ደግሞ እንደገና ወስዳለሁ ማለት ነው። ስለዚህ መልቲቫይታሚን ያጠረኝን እንደገና መልቲቫይታሚን ላይ በቂ ያልሆነው ማግኒዥምን ፊሽ ኦይል ፊሽ ኦይል ያው ምን በሳፕሊመንት መንገድ ብቻውን ነው የሚመጣው እንጂ ከመልቲቫይታም ጋር ምናምን አይቀላቀለም። ስለዚህ ሶስቱን ከወሰድሁኝ ቤዚካሊ አም ከቨርድ ማለት ነው። በቃ ብዙም አያሰጋኝም። ግን ይህ ማለት ግን መልቲ ቫይታሚንና እነኝ ሳፕሊመንቶችን ስለመውሰድ የተመጣጠነ ምግብ አያስፈልገኝም ማለትም አይደለም። ምግቡ እንዳለ ነው። ግን ዛሬ ጊዜ የምንበላቸው ምግቦች አመራረታቸው እንዴት ነው የሚመረቱት የሚለውን ነገር ያው ችግር እየመጣ ስለሆነ በዚህ በአፈር መሸርሸር፣ ማዳበሪያ፣ የፔስቲሳይድ በመጠቀም እንደዚህ አይነት ነገር በተለይ አሁን ደግሞ ይሄ ሜካናይዝድ ፋርሚንግ ከመጣ በኋላ ክሮፕ ሮቴሽን የለም። ይሄ ስናመርት እህሎችን ድሮ ገበሬዎች እንደሚያደርጉት በየአመቱ እየተቃየረ ነበር የሚዘራው። ያ በውስጡ ይህ ነው ለመሬቱ መዳበርና የራሱ ኢኮሲስተሙ ጠብቆ ለመሄድ በጣም ጥሩ ነገር ነበረ። እሱ ቀርቶ አሁን ሴም ክሮፕ ለምሳሌ ስንዴ ሊሆን ይችላል በየዓመቱ እየተመረተበት ስለሚሄድ እንደዚህ አይነቱ ነገር የአፈሩን የማይክሮኒትረንትና የሚነራልስ ኤሌመንቶችን ነገር እንዲጠፋ እንዲቀንስ ስለሚያደርገው የምንበላው ስንዴ ራሱ የምናገኘው በቂ እነዚህ ኤለመንቶችን በብዛት አለው ወይ የሚል አጠያያቂ ሊሆን ይችላል። ስለዚህ የሚሻለው ምንድን ነው? በቃ ሳፕሊመንት ነ ቫይታሚንስና ሚነራልስን ይወስዶ። የምንበላውን ደግሞ ስለማናቀው ማለት ነው ኤግዛክትሊ ምን ያህል ምግብ፣ ምን አይነት ምግብ እየበላን እያገኘን እንደሆነ ስለማናቀው ከምግባችን ተጨማሪም እንደዚሁ መልቲቫይታሚንስ ከዛ ሌላ ያጥረናል ብለን የምናስባቸውን ኤሌመንቶች ቅድም እንዳልኳችሁ እንደ ማግኒዥም፣ ቫይታሚን ዲ አይነት ነገሮች ኤንደን ፊሽ ኦይል በመውሰድ በቃ ሴፍ መሆን እንችላለን። ያጥረናል ብለን የምናስበው ነገር ሁሉም ነገር ከቨር፣ ሁሉም ነገር አግኝተናል ብለን ስለምናስብ ሴፍንን ማለት ነው እነኝ ነገሮች ካደረግ ከምንመገበው ጋር። ግን እንዳልኳችሁ ቫይታሚን ሳፕሊመንት፣ ቫይታሚን ሚኒራል ሳፕሊመንት በፍጹም ሳብስቲቱት አይደለም ለጥሩ አመጋገብ። በተቻለ መጠን ምግባችን ባላንስ የሆነ አመጋገብ እንድንከጠር አለብን። በተጨማሪ ግን ለማንኛውም ከበር ለማድረግ ስንበላው የምንበላው ምግብ ምን ያህል ሚኔራል አለው፣ ምን ያህል ቫይታሚን ያለው እያለን አናቀውም አይደል እንዴ? ስለዚህ ሴፍ ለመሆን ሳፕሊመንቶችን እነዚህ ያልኋቸውን ሳፕሊመንቶች በመውሰድ ሴፍ የሆነ የአመጋገብ ዘዴ መከተል እንችላለን የሚለውን ነው። ያው እንዳልኳቸው አሁን እያደረግኩ ያለሁት እንዲሁ አዳለም፣ ቤዚክ ቤዚክ የሆኑ ነገሮችን በአጠቃላይ እንዲሁ ተች ለማድረግ ነው። አይ ነው ይሄኛውም ዲቴልም አይደለም እንዲሁ አንኳሮ ነው የተናገርሁት። አያስፈልግም ብዬ ነው የማስበው፣ ማንም ሰው እያንዳንዱን ቫይታሚን ፋንክሽኑ ምንድን ነው? ከዛ ከየት ነው የሚገኘው? እንደዚህ ዲቴል የሆነ ትምህርት የሚያስፈልገው አይመስል። በጣም ብዙም ናቸው፣ ማስታወስም ራሱ ያስቸግራል። ዋናው የሚያስፈልጉናል ተብሎ የሚታሰቡ ቫይታሚኖችን ካወቅንና ምን ማድረግ እንዳለብን አመጋገባችን አንፃር፣ እንደዚህ ካወቅን እሱ በቂ ነው ብዬ ነው የማስበው። ስለዚህ ዛሬ ስለ ማይክሮኒውትሮንቶቹ በቫይታሚንና ና ሚኒራልስ ላይ ያለው እንግዲህ ዲስካሽን ይኸው ብቻ ነበረ። እንግዲህ ብቻ ነው የተናገርኩ ዲስካሽን ሊባል አይችልም። ያው እንግዲህ ዲስካሽን ብያለሁ እሱን ጨርሰናል። ስለዚህ ዛሬ ያለኝ የሆነው እንግዲህ፣ በሚቀጥለው እስከምንገናኝ ሰላም ቆዩኝ። ተንክ ዩ። ለምን ያስገርማል